መጽሐፍ ሲናገር ጌታ መንፈስ ነው ነው ያለው። ሁለተኛ ቆሮንቶስ ላይ ጳውሎስ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዛ አርነት አለ። ጌታ ምንድን ነው? መንፈስ ነው። በመንፈስ ነው የሚነካው፣ በመንፈስ ነው ህብረት የሚደረገው፣ በመንፈስ ነው የእሱን ነገር መስማት የምችሉት። ራሱ ደግሞ ጌታ ሲናገር እንደዚህ አለ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በምንድን ነው? በመንፈስ ነው። በሌላ አማርኛ ለእግዚአብሔር የሚሆን ነገር ማቅረብ የሚቻለው መንፈሳዊ ከሆናችሁ ብቻ ነው። በባለፈው መንፈሳዊ መሆን ለአንድ ክርስቲያን ምንድን ነው ብያለሁ? ግዴታ ነው። ቸርች ውስጥ ከመጣችሁ የእግዚአብሔር ህልውናና መገኘት ያለበት ቦታ ከመጣችሁ በዛ ስፍራ መምጣታችሁን ተጠቃሚ አድርጎ ከዚህ ቤት የሚያወጣችሁ ስትመጡ ጀምሮ በመንፈስ ለመሆን ራሳችሁን ማስለመድ ከቻላችሁ ነው። ምክንያቱም በመንፈስ መሆን በአዲስ ኪዳን ግዴታ ነው። ሮሜ ምዕራፍ 8 12 ላይ ወንድሞች ሆይ ግዴታ አለብን። ግዴታው ምንድን ነው ሲባል በመንፈስ ብትኖሩ የስጋን ክፉ መሻት ምን አትሉም፣ አትፈጽሙም። የአዲስ ኪዳን ግዴታ ምንድን ነው ከተባለ አምላካችን መንፈስ ስለሆነ እኛ እዚህ ከመጣን በመንፈስ መሆን አለብን። እዚህ ቤት ያለ ነገር በሙሉ ወደ እናንተ የሚተላለፈው በመንፈስ ከሆናችሁ ነው። የእግዚአብሔርን ዓለም ማስተናገድ የምችሉት በመንፈስ ከሆናችሁ ነው። የጸለይን እግዚአብሔር ሕልውና ጋር መነካካት የምችሉት በመንፈስ ከሆናችሁ ነው። እግዚአብሔር ሲናገር ለናንተ የሆነውን በዝማሬ ውስጥ፣ በድምፅ ውስጥ፣ በትንቢት ውስጥ፣ በአዋጅ ውስጥ የእናንተ የሆነን መልእክት ማግኘት የምችሉት እናንተ በመንፈስ ከሆናችሁ ነው። ለዛ ነው ጳውሎስ ሲናገር ለሥጋዊ ሰው የመንፈስ ነገር ሞኝነት ነው ነገሩ በመንፈስ የሚመረመር ስለሆነ ለስጋዊ ሰው ሞኝነት ነው ይላል። ቀጥሎ እንደዚህ ይላል፣ ስጋዊ ሰው ከእግዚአብሔር አንዳች ነገር ምን አይልም ነው የሚለው፣ አያገኝም። በሌላ አማርኛ ስጋዊ የተባለው ቦርናጌን ሆኖ ዳግመኛም ተወልዶ ሰው በስጋ ከሆነ ከእግዚአብሔር የሆነውን ነገር እዚህ ለመቀበል ዛሬ በዚህ ምሽት እግዚአብሔር በመካከላችን ይዞ የመጣውን ማዳን ፈውስ፣ ታምራት፣ ኃይል፣ ትንቢታዊ መልእክት የመቀበል ጉልበት የለውም። ለዛ ነው ስጋ ምንም አይጠቅምም። መንፈስ ግን ምን ይሰጣል? ሕይወት ይሰጣል። ለምሳሌ ጠንቋይ፣ አውሊያ፣ ቃልቻ ምናምን ጋ ሰው ይሄዳል። እኛ ክርስቲያን ስለሆን አምላካችን እግዚአብሔር ስለሆነ በምንፈልገው ጉዳይ ላይ ሰማይ ጣልቃ ስለሚገባ ሕያው ስለሆነ ስለሚያወራን እኛ በአዳም ላክ አያስፈልገንም። ግን በዚያ ዓለም የሚኖሩ ሰዎች ጠንቋይ ቤት ይሄዳሉ። አጋንንት መተተኛና አስማተኛ ቤት ይሄዳሉ። ምን ፈልገው ነው የሚሄዱት? አስማተኛ መተተኛ፣ ወይም ደጋሚ ወይም ጠንቋይ ማለት ምን ማለት እንደሆነ ልንገራችሁ። የክፉ መንፈስ አብሮት የሚሰራ ያለበት ማለት ነው። መንፈስ ያለበት ማለት ነው። እነሱ ሰዎች እነሱም በጨለማ ባሪያ ናቸው፣ ሙቶች ናቸው። ክርስቶስን ካላገኙ ግን ሙት ሁነው የጨለማ የአጋንንት ባሪያ ሁነውም የሆነ ሰው ይፈልጋሉ። የሆነ ሰው ይፈልጋሉ። ምን አይነት ሰው ቢባል የክፉ መንፈስ የሚሰራበት ሰው ይፈልጋሉ። ምክንያቱም ያ ነገር እነሱ ጋር ስለሌለ፣ የሚፈልጉት ነገር እነሱ ጋር ስለሌለ ነው የሆነ ሰው ጋር ሰምበዲ ጋር ጠንቋይ የሚባል ከመናፍስት ጋር አብሮ የሚሰራ ወይም መናፍስት የመናፍስት ማደሪያ የሆነ ሰው ጋር ይሄዳሉ። የሚሄዱበት ምክንያት አንደኛ ሰውየው መንፈሳዊ ጥበብ ስላለው፣ ሁለተኛ ደግሞ መንፈስ አጋንንታዊ መንፈስ ስላለው ያ መንፈስ ነገሬን ይሰራልኛል ብለው ነው የሚሄዱት። በሌላ አማርኛ የአጋንንት መንፈስ ያለበት ማለት መንፈሳዊ የጨለማውን ዓለም የጨለማውን ክልል አክሰስ የሚያደርግ ማለት ነው። አክሰስ ማድረግ ስለቻለ የሚሄዱት ባልንጀራቸውን ለማስገደል ይሆናል፣ ያፈቀሯትን ሴት እምቢ ያለችን ሴት በመስተፋቀር ለመሳብ ይሆናል፣ የከፈቱት ሱቅ ባዶ ሆኖ ገበያ ለማምጣት ይሆናል። ግን የሚሄዱት እነዚህን ነገሮች ለማግኘት የሚሄዱት መንፈሳዊ አክሰስ ያለው ሰው ጋር ነው የሚሄዱት ምክንያቱም ያ መንፈሳዊ ዓለምን አክሰስ አድርጎ እነዚህን ነገሮች መቀየር ይችላል ብለው ስለሚያምኑ ሰዎች። መጽሐፍ ሲናገር ሮሜ ምዕራፍ ስምንት ላይ እንደዚህ ይላል። እናንተ ግን፣ ቁጥር ዘጠኝ እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ፣ በሌላ አማርኛ እናንተ የእግዚአብሔር መንፈስ ካለባችሁ ወይም የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ። ቁጥር ዘጠኝ እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። መጽሐፍ በመንፈስ ናችሁ ማለት የሚናገረው እንደዚህ ነው። ስሙኝ፣ ባጭሩ ላስረዳችሁ። የጌታ መንፈስ እናንተ ውስጥ ከሆነ ብሎ ቀጥሎ በስጋ አይደላችሁም፣ በስጋ ለመሆናችን አይደለም። ቀጥሎ በመንፈስ ናችሁ በሌላ አማርኛ የጌታ መንፈስ እኛ ውስጥ የገባው በመንፈስ ሊያደርገን ነው። በመንፈስ ማለት መንፈሳዊ ሰው ሊያደርገን ነው። መንፈሳዊ ሰው ማለት መንፈሳዊ ዓለማትን የሚረዳ ሰው፣ የሚያውቅ ሰው፣ ህብረት የሚያደረግ ሰው፣ መንፈሳዊ ዓለሞችን የሚያንቀሳቅስ ሰው የጌታ መንፈስ በውስጣችሁ ካለ ከስጋዊነት ወጣችሁ ወደ ምን መጣችኋል? ወደ መንፈሳዊነት። እኔ ይሰማኛል መልአክ ሲንቀሳቀስ። የእግዚአብሔር ደመና ሲያልፍ ይታወቀኛል። እግዚአብሔር ሲያወራ ይታወቀኛል። እግዚአብሔር ሲያልፍ ይታወቀኛል። ሰማያዊ ነገር ሲከፈት ይታወቀኛል። ሰማያዊ ወንዞች ሲፈሱ ይታወቀኛል። እግዚአብሔር በእኔ ሕይወት ሲሰራ ሲሠራ ይታወቀኛል። እግዚአብሔር ለእኔ ባዕዳ የእግዚአብሔር መንግስት ለእኔ ባዕድ አይደለችም። የእግዚአብሔር ኃይል ለእኔ ባዕድ አይደለም። መንፈስ ውስጥ የገባው ሪዛልቱ ይሄ ነው፣ አንተን መንፈሳዊ ማረግ። አዳም መቼ እንደ ሞተ አውቃላችሁ? አዳም እግዚአብሔርን መታዘዝ ሲያቆም ነው። ልክ እንደ ሳኦል እኔን መታዘዝ አቁሟልና መንግስቱ ዛሬ ተቀደደች ያለው እግዚአብሔርን መታዘዝ እምቢ ሲል ሞተ። ምኑ ነው የሞተው ሲባል መንፈሱ ዴድ ሆነ። መንፈሱ ሲሞት ምን ምን አጣ አዳም ቢባል መንፈሳዊ የሚባለው ማንነቱ ተወሰደ። ሌላ ምንም አይደለም የተነጠቀው። መንፈሱ ሲሞት መንፈሳዊነቱ ጠፋ። መንፈሳዊ በሆነ ሰዓት እግዚአብሔርን ያያል። መንፈሳዊ በሆነ ሰዓት በጽድቅ ስላለ እግዚአብሔርን ለመገናኘት ድፍረት አለው። መንፈሳዊ በነበረበት ዘመን የዚህን ዓለም ይገዛል። መንፈስ ዓለሙን አክሰስ ያደርጋል። ለምን ሲባል ሲፈጠርም ምንድን ነው መንፈሳዊ ነበረ። የእግዚአብሔር መንፈስ ጋር ኅብረት ያደርግ ነበር። መንፈሱ ሲሞት ግን አንድ ነገር ነው የተፈጠረው፣ መንፈሳዊነቱን አጣ። ወደ እግዚአብሔር መንፈስ ወደ እግዚአብሔር መንግስት መግባት አቃተው። ስለዚህ የአጋንንቶች የመናፍስቶች ባሪያ ሆነ። ስለዚህ እንደሚጠፉት እንስሶች መሰለ። የእናንተ አቅም ያለው መንፈሳችሁ ላይ ነው። ለዛ ነው ትንቢተ ዘካርያስ ላይ መጥቶ እግዚአብሔር ምን አለ፣ በኃይልና በብርታት አይደለም፣ ለካ ነገር በስጋ አይደለም በእውቀት አይደለም፣ በአካል አይደለም፣ በሴትነት በወንድነት አይደለም። ለካ ነገርን መስራት የሚችለው መንፈሱ ነው። በኃይልና በብርታት አይደለም። በምን ነው አለ እግዚአብሔር፣ በመንፈሴ ነው አለ። ዛሬ ማታ ለአንድ ሰው ታምር ይሆንለታል። ዛሬ ማታ ታምራት ይሆንለታል። በጎ ዜና ይሆንለታል። የምስራች ይሆንለታል። ከመንፈስ ዓለም ጋር መተዋወቅ ይሆንለታል። በመንፈሴ ነው አለ እግዚአብሔር። ዛሬም ነገር እግዚአብሔር በኃይልና በብርታት አይደለም። ለመንፈሳዊ ሰው ነገርን ጠርምሶ የሚሄደው በመንፈስ ነው። ያስጨነቁትን ሰባብሮ በላያቸው ገዢ የሚሆነው በመንፈስ ሲሆን ነው። ደስታ ያለ በመንፈስ ስትሆን ነው። ሰላም ያለ በመንፈስ ስትሆን ነው። የህይወት ኃይል ያለ በመንፈስ ስትሆን ነው። ረፍት ያለ በመንፈስ ስትሆን ነው። ጤነኛ የሆንከው መንፈስ ስትሆን ነው። ጠላት የሚሸሽ በመንፈስ ስትሆን ነው። ይህን ዓለም የምታሸንፈው በመንፈስ ስትሆን ነው። ልስን መጽሐፍ የሚለው እኛ ግን የክርስቶስ መንፈስ በውስጣችን ካለ አለ እየኖረብን ከሆነ እንደ ስጋዊ ሰዎች እንደ ስጋዊ ሰዎች በስጋ አይደለንም፣ መንፈሳዊ ነን። እኛ እምናየው በመንፈስ ነው። የምንመረምረው በመንፈስ ነው። የምንዋጋው በመንፈስ ነው። ነገር የምንቀይረው በመንፈስ ነው። ጠላቶቻችንን የምንበትነው በመንፈስ ነው። ምድራችንን የምንቀድሰው በመንፈስ ነው። ወጥተን የምንገባው በመንፈስ ነው። የጌታ መንፈስ በውስጣችሁ ካለ በስጋ ሳትሆኑ እናንተ ዛሬ ምሽት በመንፈስ ናቸው፣ መንፈሳዊያን ናቸው ወገኖች። አዲስ ኪዳን ላይ ዳግመኛ የተወለዱ ሰዎችን በመልእክታቸው ሐዋርያቶቹ ከገለጡበት አንዱ አማኞች ይላሉ አደለም ደቀ መዛሙርቶች፣ የክርስቶስ ተከታዮች ግን የምወደው ቃል አለ መንፈሳውያን የሚል ሃሌሉያ። ምን አይነት ቃል አለ መንፈሳውያን የተባለ፣ ከዚህ ዓለም ያልሆኑ ማለት ነው። የሌላ ዓለም ኃይል የገባባቸው ማለት ነው። የሚመጣውን ዓለም ኃይል የቀመሱ ማለት ነው። እይታቸው በመንፈስ የሆነ ማለት ነው። የማይመረመሩ ማለት ነው። ነገርን ከጅማሬ ፍጻሜን መመልከት የሚችሉ ማለት ነው። ዛሬ አንድ ሰው እንዲህ አለ ወይ በዚህ ጉባኤ መንፈሳዊ ሰው አለ ወይ? ዛሬ እናንተ መንፈሳዊያን የሆናችሁ አለ ጳውሎስ መንፈሳዊያን የሆናችሁ አለ ያዕቆብ መንፈሳውያን መንፈሳውያን፣ ማለት በመንፈስ ይሁላችሁ። ለቢሌን ጥያቄ መልሱ በመንፈስ መሆን ያለውን ሰምታችኋል። ራእይ መጽሐፍ ምዕራፍ አንድ ላይ እኔ ግን በጌታ ቀን ሰው አጠገቤ ባይኖር ሁኔታ የማያስደስት ቢሆን ብቻ የተጣልኩ ሰው ብሆን ጠላቴ የመጣ የሚከሰኝ የሚሰለጥንብኝ ድምፆች ቢኖሩም በጌታ ቀን በመንፈስ ነበርኩ አለ። በጌታ ቀን በመንፈስ ስሆን አለ መንፈሳዊ ዓለሙ ወደ እኔ መጣ አለ። ከበስተኋላ እንደ ብዙዎች የሆነ ድምፅ ምን አልኩ አለ ሰማሁኝ። አሌሉያ፣ ረጩውና ኢየሱስ ጌታ ነው በሎ ድገሞ ኢየሱስ ጌታ ነው በሎ ኢየሱስ ጌታ ነው ኢየሱስ ጌታ ነው ብሎ ሊስን ማይ ብራደር፣ በምንም ሁኔታ ውስጥ በመንፈስ መሆን ይቻላል። በመንፈስ ስትሆኑ ብቻችሁን አይደላችሁም። በመንፈስ ስትሆኑ መላእክት በዙሪያችሁ አሉ። መንፈስ ስትሆኑ የሁሉ ዳኛ የሆነ እግዚአብሔር ሕልውናውን በላያችሁ ላይ ያንቀሳቅሳል። በመንፈስ ስትሆኑ የለም ያላችኋቸው ጉዳዮች ይፈጠራሉ። ስሙ ራይ ምራፍ አንድ ላይ ይሁላችሁ። ለማጉረምረም ከእኛ የበለጠ ምክንያት አለው። ዮሐንስ ሐዋርያው ዮሐንስ ለማማረር ለማልቀስ እኛ ምን ሁነናል? በልተን በልጠን ጠጥተን የመጣ ነው። ሰዎች ጋር እያወራን የመጣ ነው። ወደ ቤት ገብተን ማታ ስንመለስ እቤት የሚጠብቁን ቤተሰብ ያለን ሰዎች ነን። ኒጢፎ ደሴት ብቻውን ጣሉት። ብቻውን የሰው ድምፅ የለም፣ የሰው ንግግር የለም። ለማጉረምረም ከሺ በላይ ሺ ምክንያት አለ። ለማዘን ከሺ በላይ ሺ ምክንያት አለ። እንደ አባቶቹ ውሰደይ ለማለት እግዚአብሔር ከሺ በላይ ሺ ምክንያት አለ። ሰውየው ግን በጌታ ቀን ቁዘማና ለቅሶ ላይ ነበርኩ አይለም። በጌታ ቀን በመንፈስ ነበርኩ አለ። በመንፈስ ከዋንክ መንፈስ የሆነ ዓለም ጋር ትገናኛለን። በመንፈስ ነበርኳልና መንፈሳዊ ዓለሙ ወረደ እሱ ወዳለበት። ወገኖች የመጀመሪያ መንፈሳዊ ዓለሙ እሱ ወዳለበት መጣ። በጌታ ቀን በመንፈስ ሳለሁ ነበርኩ አለና ቀጥሎ እንደዚህ ያለ ከበስተኋላ እንደ ብዙዎች የሆነ ድምፅ ምናልኩ ሰማሁ። የሚጠራኝን ለማየት ዞር ባልኩ ጊዜ ያለ ባየሁትም ጊዜ እንደሞተ ሰው ሆንኩኛል። እርሱም እጁን ጫነብኝ። ፊተኛና ኋለኛ እኔ ነኝ፣ አልፋ ኦሜጋ እኔ ነኝ። ሙቼ ነበር አለው። ዛሬና ለዘላለም ግን ምንድን ነኝ አለው? ሕያው ነኝ አለው። ያ ክርስቶስ ዛሬም ሕያው ነው። ለመንፈሳዊ ሰዎች ሕያው ነው፣ ሕያው ነው። ዛሬም ይታያል በመንፈስ መሆን ከቻላችሁ ዛሬም ይነካል። ዛሬም ይዳሰሳል። ዛሬም ቃል ከሱ መስማት ይቻላል። አንድ ኪዳን ውስጥ ነው ያለ፣ ነው ይቻላል። በመንፈስ ሆነ በስጋ አልነበረም፣ በመንፈስ ሆንኳለ። እጁን ጭኖ እንደዚህ አለው እና በሚመጡት ዘመን ሊሆን ያለውን ላሳይህ፣ ና ውጣ ወደ ላይ። መጣ ይዞት ወጣ። ከጋነንት ቀጥሎ አደገኛ ሰው ማን ነው ብያለሁ? ስጋዊ ነው። ከጋነንት ቀጥሎ ስጋዊ ሰው። ስጋዊ ሰው ጋር ጊዜ አታጥፋ፣ ያደክማል። ለምን? የእግዚአብሔር ነገር አይገባውም። ጳውሎስ ያለውን ሰምታችኋል። ለስጋዊ ሰው በፍጹም አይገባው። አሁን ይሰማኛል እሳት ብል፣ ለስጋዊ ሰው የትጋኑ እሳት ነው ያለው መልአክ ብትለው ሥጋዊ ሰው የትካ የትካ የት ነው ያየው ነው የሚለው ለሥጋዊ ሰው። በኋላ እዚህ ጋር የሚያምሰውና ልጸልይ ብዬ ትንቢት ባመጣ አይ ቢሮ ተነጋግረው ነው ነው የሚለው ለሥጋዊ ሰው። የእግዚአብሔር መንፈስ ጉዳይ ምንድን ነው? ሞኝነት። ለእነሱ ጅንጭ አሁን እየተጃጃል ነው የሚመስላቸው። ብትነክረው፣ ብታወጣው አይቀየርም። ሥጋዊ ሰው ሥጋ ሆኖ ነው የሚሞተው ይሄን ዓለም ሩል የሚያደርጉት መንፈሳውያን ብቻ ናቸው። ይሄ ዓለም የሚገዛው በመንፈሳውያና በሌላ አይደለም። ብሊቭ ሚ። ቅድም ምን አልኩ? ጠንቋይ ቤት የሚሄዱት እኮ ጠንቋይም እነሱ ሙት ናቸው። ጠንቋዩም እነሱም ቢሞቱ ሲወል ነው የሚሄዱት። ጠንቋዩም እነሱም ያጋንንት፣ የርግማን፣ የጨለማ ባህሪያ ናቸው። ጠንቋዩ ግን ምን ስላለው ነው መንፈሳዊ አክሰስ አለው ብለው ልዩነት እሱ አይደለም። ለምን መንፈሳዊ አክሰስ ስላለ ወይም የሆነ አጋንንት ላዩ ላይ ስላለ ይህን ዓለም ሩል ያደርጋል። ጳውሎስ ምን አለ? የጌታ መንፈስ በውስጣችሁ ቢኖር በስጋ አይደላችሁ፣ ምንድን ናችኋል? በመንፈስ ናቸው፣ ወይም መንፈሳዊ ናቸው። ለካ የጌታ መንፈስ የገባብን ነክቶ ጥሎ ሊሄድ አይደለም፣ መንፈሳዊ ሊያደረገ ነው መንፈሳዊ ስትሆን አንተም የክብር ዓለም አለ፣ የትንሣኤ ዓለም አለ፣ የሰማይ እጅ አለ። ካንተ ጋር የሚሰሩ መላእክቶች አሉ፣ ለአንተ የሚዋጉ አሉ፣ ስለ አንተ የሚያስጨንቁ አሉ፣ ካንተ ጋር የሚሰራ አለ። ቆሮንጦስ ላይ ጳውሎስ ደጋግሞ ምን አለ? እኛ ብቻችንን የምንሰራ ሰዎች አደለንም፣ አለ እኛ ከእግዚአብሔር ጋር አብረን ምን ምንል የምንሰራ ከእግዚአብሔር ጋር ማለት እነሱ ከሰይጣን ጋር እንደሚሰሩ እኛ መንፈሳዊ ሰዎች ነን። አደለ ቢሮ የምንገባው ከእግዚአብሔር ጋር ነው። የምንነግደው ከእግዚአብሔር ጋር ነው። እጅ ጭነን በሽተኛ የምንፈውሰው ከእግዚአብሔር ጋር ነው። የሞተ የምናስነሳው ከእግዚአብሔር ጋር ነው። የምናገለግለው ከእግዚአብሔር ጋር ነው እግዚአብሔር ጋር አብረን የምንሰራ ምኖች ነን ነው የሚለው። ሠራተኞች ከማን ጋ ከእግዚአብሔር ጋ። አሁን እኔ ጋር እግዚአብሔር አብሮ አለ። ቃሌ ጋር አብሮ አለ። እጄ ጋር አብሮ አለ። ሕልውና ጋር አብሮ አለ። ስራ ቦታም ሲሆን አብሮ አለ። አብሮ አለ። እኛ ከእግዚአብሔር ጋ ነው አብረን የምንሰራው። እየቆፈርንም አብሮን የእግዚአብሔር ኃይል አለ። እየነገርንም አብሮን የእግዚአብሔር ኃይል አለ። እያገለገልንም አብሮን የእግዚአብሔር ኃይል አለ። ከእኛ ጋር የሚሰራ የትንሣኤ መንፈስ አለ አለ አለ። ፕሊብዛት ሰው አይደክማቸውም ወይ አይዝሉም? እንዴት እንዝላለን? አብሮን የሚሰራው እኮ እግዚአብሔር ነው። አብሮን የሚያገለግለው እግዚአብሔር ነው። አብሮን የሚወጣው የሚገባው እግዚአብሔር ነው። የምንነካውን የሚነካው ራሱ እግዚአብሔር ነው። መንፈሳዊ ነህ አንተ። ከአንተ ጋር የሚንቀሳቀስ ዓለም አለ። ከአንተ ጋር የሚሰራ ኃይል አለ። ልትደክም፣ ልትሸነፍ፣ ልትዝል በፍጹም አትችልም። ምክንያቱም የትንሣኤው መንፈስ ውስጥ አለ። የጌታ መንፈስ ውስጥ ካለ እመነኝ፣ ዛሬ ማታ እነግርሃለሁ ከአንተ ጋር በስፍራ ሁሉ ለመከናወን ይሰራል ለበረከት ይሰራል። ለበጎነት ይሰራል። ኢየሱስ እንደዚህ አለ። ትርትሩን በሰጡት በተረተረ ጊዜ ይላል ምንም ብሎ አልጀመርም። አገልግሎት ሲጀምር የጌታ መንፈስ በእኔ ላይ ነው አለ። ምን እያለ ነው? አያም ስፕሪቸዋል መንፈሳዊ ነኝን። ያለ ሰማይ እያየው አወራለዋል ከሰማይ እየሰማው እናገራለሁ አለ። የሰማዩን ወደዚህ ምድር አስገባዋለዋል። የሰማዩን ወደ ሰው ዓለም እገልጠዋለዋል። ቢኮዝ የጌታ መንፈስ በማን ላይ ነው? በቤቱም ላይ አይደለም፣ በታቦቱም ላይ አይደለም፣ በመቅደሱም ላይ አይደለም። አዲስ ኪዳን ነው። የጌታ መንፈስ በእኛ ላይ ነው። ይህ ኒው ቴስትመንት ሪቨሌሽን መንፈስ በላይ ላይ አለ። ከዛ ሳውጅ አለ የታሰረ ይፈታል አለ የታሰረ ይፈታል አለ የተማረከ ይለቀቃል አለ የሞተ ይነሳል አለ በአመድ ፈንታ የደስታ አክሊል ይሆናል አለ ለድሆች የምሥራች እሰብካለሁ አለ ተቀብቻለሁ አላቸው። መጽሐፍ ሲናገር ከረኝነት ቦታ አምጥቶ ዳዊትን ቀንዱን ዘይት ልክ ሲያፈስበት ቅባቱ ልክ ሲያርፍ ላዩ ላይ ቀጥሎ መጽሐፍ ምን ይላል? የእግዚአብሔር መንፈስ በዳዊት ላይ ወረደ ይላል። ልክ ቅባት ተች ሲያደርገው፣ ፍጥረታዊ ቅባት ተች ሲያደርገው፣ ቅባቱን ተከትሎ የሰማይ መንፈስ ላዩ ላይ ከች ያለ። ከዛ በኋላ ዳዊት እረኛ ይመስላል መንፈስ ካለው ገበር ነው ያደርጋል። ሳኦልም ልክ ሲቀባ ሳኦልም ሲቀባ ምን ሆነ ነው የሚለው፣ መንፈስ ወረደበት ነው የሚለው። ዳዊት እኮ ሳኦልን መንካት በዘመኑ የፈራው ለምንዶ ታቃላችሁ? መንፈስ ወርዶበታል ብሎ ነው መጥቶበታል። ስጋው እላዩ ላይ ሰው አይደለም አለ በቃ። ለዛ ነው አንድ አማሊቃዊ እኮ አንገቱን ቆርጦ አክሊሉን ይዞ ለዳዊት አምጥቶ ይሄው ለዘመናት የምፈልገው ወንበር ሲለው፣ አንተ አለው እግዚአብሔር የቀባው ላይ እጅን ለማንሳት እንዴት ደፈርካል? ዳዊት እኮ አልደፈረም፣ የተቀባው ነው አልደፈረም። ለምን ሲባል መንፈስ ላይ ያለ መንፈሳዊ ነው ሰውየው። ቢደክምም መንፈሳዊ ነው፣ ቢታውም መንፈሳዊ ነው። እግዚአብሔር ከእሱ ጋር ያለው ፕሮግራምም ቢያቋርጥ ሥጋ አይደለም መንፈስ፣ አንድ ጊዜ አግኝቶታል። እንዴት ደፈርክ? እንደዚህ ያለው በራስ እጅ በራስ አንደበት ዛሬ መስክርሃል፣ እግዚአብሔር የቀባውን ነክተሃልና ሞት ይገባል፣ ግደሉት አለ። ቀጠለና ዳዊት ሰው ሞተብን አላለም፣ የእስራኤል ክብር በኮረብቶች ላይ ወደቀ አለ። የተቀቡ ሰዎች የእስራኤል ክብር ናቸው፣ ገዢዎች ናቸው። መንፈስ ያላቸው ገዢዎች ናቸው። ዳግመኛ የተወለዱ ገዢዎች ናቸው የጌታ መንፈስ በውስጣቸው ኑሮ መንፈሳዊ የሆኑ ሰዎች ገቨርነር ናቸው። በዚህ ዓለም ምኖች ናቸው።